ዛሬ ደግሞ ባሎቻቸው ድክመተ ወሲብ የገጠመባቸው ሴቶች ምን ማድረግ እንዳለባቸው ወይ ደግሞ ወንዱ ድክመተ ወሲብ ያለበት ወንድ ምን ማድረግ እንዳለበት ወይ ደግሞ የስኳር ታማሚ ከሆነ ምን ማድረግ እንዳለበት ምናልባት ጤነኞችም ከሆናችሁ በተለይ ወንድ ወንድም ካለሽ ወንድ ልጅ ካላችሁ ወንዶችም ከሆናችሁ ይሄ ቪዲዮ በሕይወታችሁ የሚጠቅማችሁ ነገር ነው እና ሰኔ አንድ የሚጀምር ስልጠና አለ። ክፍለ ሀገር፣ አዲስ አበባ፣ ውጭ ሀገር ያላችሁ ድክመተ ወሲብ ላይ መከባበር ላይ መደማመጥ ላይ መተሳሰብ ላይ መተማመን ላይ ግልጽነት ላይ መዋደድ ላይ ቤተሰብ ጣልቃ ገብነት ባውንደሪ ላይ ብዙ ነገር ላይ ራሳችሁ ላይ መስራት የምትፈልጉ ካላችሁ የሰኔ አንዱ ስልጠና እንዳያመልጣችሁ። በጣም ብዙ ወንድ ምናባቴ ላድርግ ባለቤቴ አታረካኝም ትለኛለች እና ምንድን ነው ማደርጉልህ አሁን እንግዲህ አንዳንድ ጥናቶች እንግዲህ በደንብ የተጣራውን እንትላቸዋለ ባየውት ግን ከሶስት ሰው አንድ ሰው የድክመተ ወሲብ ችግር እንዳለበት ጥናቶች ያሳያሉ። ህመሙ በነገራችን ልክ እንደ ስኳር፣ ልክ እንደ ካንሰር፣ ልክ እንደ ደም ግፊት በጣም በጣም በጣም ሲበዛ አደገኛ ነው። በተለይ ወንድ ልጅ ሆኖ በእንደዚህ አይነት በሽታ መጠቃት ሴት ልጅ ሆና ባለቤቷ በእንደዚህ አይነት ህመም መጠቃት በጣም ሲበዛ ሲበዛ፣ በዛው መጠን የእሷን አይምሮውን ጭምር ይጎዳል። ምናልባት በሰውነት፣ በስሜት፣ በአይምሮ በጣም የሚጎዳው ሰውየው በጣም የሚጎዳው ባልየው ሆኖ ምክንያቱም ሴት ልጅ ሴቶች ላይ ይሄ ድክመተ ወሲብ አለ፣ ነገር ግን እዛ ትማች አይደለም በጣም አደገኛው በቃ ዘጠና ፐርሰንት በሚባል ደረጃ በጣም ይጎዳው። የወንዱን አይምሮ፣ የወንዱን ሰውነት፣ የወንዱን ስሜት የባህ ወንዱን ባህሪ መቀየር ጭምር አቅም አለው። እንግዲህ እኛ ሀገር ደግሞ ይገርማቸዋል እየሰማን እንኳን የማናደርገው ነገር እየሰማን እኔ በጣም በተደጋጋሚ ቪዲዮ ላይ በጣም የከተማው ሚሊነሮችን በጣም ብዙ ነገር ይጠቅማቸዋል ብዬ የማስበውን ተናግሬያለሁ። ስንቶቹ እንደተማሩበት እነሱና እግዚአብሔር ያውቃሉ። ምን መሰላችሁ፣ እኔ በዚህ ትንሽ እድሜ በኮሌስትሮል በምን በምን ብቻ በብዙ ነገር ተመታው ጣቶቻቸው፣ ሰውነቶቻቸው የደረቁ ሰዎችን አማክሬያለሁ። ትዳራቸውን ፈተው ልጆቻቸውን አተው ቤታቸውን አተው ስማቸውን አተው ክብራቸውን አተው ትላንት ትልቅ ቦታ ላይ ያሉ፣ ትላንትና ትልቅ የከተማ ባለሀብት የነበሩ፣ ትላንትና በሚሊየን ገንዘብ ሲያንቀሳቀሱ የነበሩ ሰዎች ዛሬ በስትሮክ ተመቶ በምን በምን በምን በስኳር በደምግፊት ግፊት በአደገኛ እንቅልፍ ማጣት በሰላም ማጣት በውስጣዊም በውጫዊም ሕመም ታመው መንቀሳቀሻተው ቁጭ ስታክ አድርገው ትላንትና እኮ ያለ እነሱ በቃ እንጀራ መብያ ጊዜ የላቸው። እኔ ለምን እንደሚሰሩ ምድርን መግዛት አስበው ይሆን ምን አስበው እንደሆነ፣ እኔ አሁንም ይህን ቪዲዮ የምትከታተሉ ካላችሁ እንደ አደራችሁ በቃ ምድርን ሊገዛ እንዳሰበ ሰው በቃ በዚህ በዛ በዚህ በዛ በአራት አቅጣጫ በጣም መስራት ምንም ጥያቄ የለውም። ድህነት በጣም ሲበዛ ከባድ የሚባል ነገር ነው። ግን ደሀ ሆነ መኖር አስችልም ማለት አይደለም። ያን ያህል የምትረግመው አይደለም። እና አንዳንድ ጊዜ ድህነት መካከል ሀብት ኖሯቸው ሰላም የሚኖሩ ሰዎች አሉ። ድህነት ማለት ራሱ ምን ምንድን ነው? እሱ መዘርዘር ይፈልጋል። ገንዘብ ማጣት ብቻ ግን ድህነት አያስፈልም። እና ድሀ የምትሉት ሰው በጣም ብዙ ነገር ያጣ ሰው እና ድሀ ሆኖ ግን መኖር አይቻልም። እንዳይ በዓለማችን በጣም ብዙ ሚሊየን ቢሊየን ሰው ሀብታም አይደለም፣ ድሀ ነው። እና በጣም ገንዘብ ለመስራት ሚሊነር ለመሆን በቃ ጠዋት፣ ቀን፣ ማታ አትበላም፣ አትጠጣም፣ አትወጣም፣ አትገባም፣ አይበላም፣ አይጠጣም፣ አይወጣም፣ አይገባም። ለራሱ ጊዜ የለውም። ራሱን አያዳምጥም። የሚበላበት የሚተኛበትን ጊዜ አያውቀውም። 24 ሰዓት ገንዘብ ብቻ ለመሰብሰብ 24 ሰዓት ኢንቨስት ያደረገው በቃ እንትኑ ላይ ነው። ሁሉ ነገሩን ኢንቨስት ያደረገው በቃ ገንዘብ ላይ ነው። ገንዘብ ለማምጣት ገንዘቡ ደግሞ ዝም ብሎ ከዛ ነቀለ የምታመጣው አይደለም። ጤናህን፣ አይምሮህን፣ ስሜትህን፣ ሰውነትህን እየጠበክ የማትሄድ ከሆነ በኋላ ላይ ስኳር ይመጣል እና እየመጣው በቢሊዮን የሚቆጠር ገንዘብ የሰበሰብከው ስኳሩን አያጠፋውም። ምናልባት ባላንስ ልታደረገው ትችላል። ኦፍኮርስ መሰረታዊ የሰው ልጅ ልብስ ያስፈልገዋል፣ መጠለያ ያስፈልገዋል፣ ከዛ ምግብ ያስፈልገዋል። መስራትም አለበት። መተደዳሪ ልጆች አሉ። ኃላፊ ሁላችንም በጣም ብዙ ኃላፊነቶች አሉ። በወሩ እስከማይበቃን ድረስ ብዙ ኃላፊነት ሊኖር ይችላል። ሁሉም ሰው ላይ ኃላፊነት አለ። በዛ እዳ ነው፣ በዛ እዳ ነው፣ በዛ ክፍያ ነው፣ በዛ ክፍያ ሁሉም ሰው ላይ። ነገር ግን ይሄን ጤና እየጠበቅከው ማተር ከሆነ ነገ ድክመተ ወሲብ ቢመጣ ነገ ጤና ማጣት ቢመጣ ነገ አልጋ ላይ ቢመቅረት ቢመጣ ምን ልታረገው ነው ገንዘብ? እኔ ጠቢቡ ሰለሞን ምን ላመሰላቸው፣ አንተ የለፋህበትን ያለፋበት መቶ ይወርሳል። አንተ እንደዚህ ጤና ያጣህበትን ንብረት ሌላ ሰው እሱ ብቻ አይገርምም እኮ ያንተንም ሚስት መጥቶ ሌላ ሰው ያገባል። ያንተንም ሚስት እንግዲህ አንተ የለፋህባትን ዋጋ የከፈልክባትን ሚስት። ራስንም አትጠብቅ ከሆነ ራስሽንም አትጠብቂ ከሆነ አንቺ የለፋሽበት ንብረት ላይ መታ እንዷ ቁጭ ትላለች። እንደው ይሄ በአደራ መልክ ጭምር ነው የምላቸው። በጣም ቢዝነስ ላይ በጣም ስራ ላይ ያላችሁ ሰዎች ስሩ፣ እኔ ከስራው ምንም ጥያቄ የለም ግን ራሳችሁን እየጠበቃችሁ፣ በጣም ራሳችሁን እያሳረፋችሁ፣ ራሳችሁን እየጠበቃችሁ፣ ራሳችሁን እየተንከባከባችሁ፣ እየበላችሁ፣ እየጠጣችሁ፣ እየኖራችሁ። ሞት ሳይኖሩ መሞት የሚባለው ከመሞት በፊት ቀድሞ መሞት ማለት ነው እና ድክመተ ወሲብ እንግዲህ በጣም ሁለት ስነልቦናዊ ችግር ነው። በነገራችሁ አካላዊ ችግርና ስነልቦናዊ ችግር ነው። መንሴዎቹ ሁለት ናቸው። አንደኛው አካላዊ ችግር፣ ሁለተኛው ስነ ልቦናዊ ችግር። አካላዊ ችግር የሚባለው ይሄ ረፍት ከማጣት የተነሳ የሚመጣ እንትን በሽታ፣ ደም ግፊት፣ ኮሌስትሮል፣ ጉበት ሊሆን ይችላል። አንዳንድ የተሰራ ናቸው ሰርጀሪዎች ሊሆን ይችላል፣ በቂ ረፍት አለማድረግ ሊሆን ይችላል። እነዚህ በአካላችን ላይ ያሉ እነሱ ኳርንም ጨምሮ እነዚህ አካላዎችን ላይ ያሉ ጉዳቶች በጣም ሲበዛ ሲበዛ ድክመተወሲብ እንዲገጥመን ብልቶቻችን እንዳይቆሙ እንግዲህ ብልት የሚቆመው መቼ መሰላችሁ? የደም ዝውውር ወደ ብልቱ ሲሄድ ነው። ወደ ብልት የሚሄደው የደም ኦቨር የሆነ ውፍረት ካለ ኦቨር የሆነ ክብደት ከጨመርክ በጣም ክብደት ከጨመረ በቃ ድክመተ ወሲብ ያጋጥመ የደም ዝውውርክ ወደ ምን አይመጣም፣ ወደ ብልት አይመጣም። ይሄ የደም ቧንቧዎች ይሄ መጠበብ እነሱ እነሱን ተከትሎ ድክመቶ ወሲብ ያጋጥማል። ብዙ አይነት አሉ በነገራችን ላይ። ያለመቆም ችግር አለ። ቆሞ ደግሞ የመልፈስፈስ ችግር አለ። ቶሎ የመርጨት ችግር አለ። በጣም ብዙ አይነት በቂ ረፍታ ለማድረግ ክብደት መጨመር፣ ከዛ በተረፈ ደግሞ ኦቨር የሆነ ውፍረት፣ ስኳርን የመሳሰሉ እነዚህ ነገሮች ምን ያመጣሉ? ድክመተ ወሲብ አካል ላይ ያሉ ችግሮች ናቸው። ሰውነታችን ላይ ያሉ ይሄ ኢንተርናል ኤክስተርናል ፔን የሚባላለ የውስጣዊ ውጫዊ ህመም አለና እነዚህ ሰውነቶቻችን ላይ ያሉ ህመሞች ድክመተ ወሲብ እነዚህም በተለይ በጣም ጎበዝ ሰው ከሆነ ብዙ ጊዜ በዓመት አንድ ጊዜ ወይ ሁለት ጊዜ ሙሉ ምርመራ አድርጉላል። እራሳችሁን የምትወዱ ሰዎች ሆኑ። ፕሊስ እኔ ገንዘቡ ይጠቅማችሁ፣ ትዳሩ ይጠቅማችሁ፣ ቤቱ መኪናው ሚጠቅም አንተ ስትኖር፣ አንተ ከሌለ በቃ ምንም ነገር የለም። ስትኖር ነው ሁሉ ነገር ነው። ትዳሩ ማጨብጨቡ ብዝናው አንተ ስትኖር ነው። አንተ ስትኖር ነው። እኔ ዶክተሮችም ልትሆንቱ ይችላል። አንተ ዶክተር ሆነ ሰው የምታደ ነው። በቃ አንተ በህይወት ስትኖር ነው። ፕሊስ ራስን በደንብ ውደደው። ጤናህን እስክታጡ አንተ ጋር እኮ ያ ሰውዬ ታመው ነው የመጣው። ነገ አንተ ታመህ እኮ የሆነ ቦታ ትሄዳለህ። ለምን ትለፋለህ? በመጠን ሰውን አታገልግሉ፣ አትድከሙ ማለት አለ። እግዚአብሔርም ለዚህ መካከል ትባረኩበታል። ነገር ግን ጤናችሁን እስክታጡ ድረስ መሆን የለ እኔ ከዚህ በፊት አንድ ቢሮ የመጣ በስልምናው ያለ በጣም የሚገርም በቃ እሱ ሰውዬውን አይቼ እንባዬ የመጣ ረጅሙን ዓመት የለፋው ሰው ለማገልግል ነው አቤት ጭንቀቱን ብታዩት፣ ፊቱ ላይ የሚታየውን ስትረስ ድካም ምናምን ብታየው፣ እኔ በጣም ነው ያሳዝነኝ። በጣም ሲበዛ ግን ፈጣሪ በብዙ የባረከው ነገር በቃ ግን ማለት ስላልቻለ አንድ ሶስት አራት በሽታዎች ባለቀ ሰዓት ላይ መጥተዋል። አሁን 57 58 አካባቢ ላይ ሲሆን እና ሲታዩት፣ ግን በጣም ለሰው የሞተ ሰው ለሰው የኖረ ሰው ታውቃላችሁ። እኔ በጣም ነው ያከበርኩት። እግዚአብሔር ይባርከው ነው ያልኩት እሱ ሲወጣ እና ግን ራስህን እስከምትጥል ድረስ መሆን የለም። አስተማሪም ከሆንክ፣ ተማሪም ከሆንክ፣ መንግስት ባለስልጣን ላይ ከሆናችሁ፣ ረጅም ዓመት ህዝብን ማገልገልም ከፈለጋችሁ ጤናህን እስክታመጣ ድረስ መሆን የለበትም። በቃ አንተ ራስህን እስከምታጠር ድረስ ነው አንተ ስትኖር ህዝብ ታገለግላል። በተሳሳተ መንገድ እየተሄደ የተስተካከለ ውጤትን ማግኘት አይቻልም። ትዳርን ከስር ከመሰረቱ ካልታከመ ውጤቱ አያምርም። ለጤናማ ውጤት ጤናማ መንገድን መከተት አስፈላጊ ነውና መልሕቅ የትዳር ህይወት ማማከርና ማሰልጠኛ ማዕከልም ለባለትዳሮች የማማከር አገልግሎትን ይሰጣል። ማወቅና መማር ችግርን ይቀንሳልና በፍቅርና በትዳር ህይወታችሁ ላይ የማማከር አገልግሎትን ማግኘት ከፈለጋችሁ በ0977 45 ላይ ደውሉልን። መልሕቅ የትም ቦታ ላይ ያላቸው መንግስት መስሪያ ቤትም ግን ኮምፒውተራቸውን ይዞ ማታ እስከ ሌሊቱ ዘጠኝ ሰዓት ላይ ቁጭ ብለው እመነኝ አልኩ፣ ረጅም ዓመት አትሰራም። መቶ ፐርሰንት እርግጠኝ፣ ረጅም ዓመት አትሰራም። ረጅም ዓመት መስራት ከፈለጋቸው እኔ እኔ በፊት እንዲህ ነበርኩና እኔ ደስ የሚለው ከጥፋቴ ይማራለሁ። ብዙ ጊዜ ነግራቸዋለሁ። አባቴ 98 ዓመቱ ነው። በጣም ብዙ ነገር ከሱ ኮረጃለሁ። ራስ ወዳድ ሰው ታውቃላቸው፣ እንቅፋት ስትመታው ውጭ ሂጄ ካልታከምኩ የሚል ሰው እንቅፋት እኮ የሆነች ነገር ኮሽ ስትል እናቴ ቤተሰቦቻችን፣ እኛ አካባቢ ያሉ ሰዎች ያውቃል። ስቲል 98 ዓመቱ እና፣ በቃ እራሳችሁን ውደዱ። እናንተ ስትኖሩ ሌላው ነገር ይቀጥላል። ረጅም ዓመት መስራት ከፈለጋችሁ እንደዛ። እኔም በፊት በቀን 10 እንግዳ፣ 12 እንግዳ፣ 13 እንግዳ ሰው ቤቱ ይዳን ብዬ ወገቤ እንደዚህ መንቀጥቀጥ ጀመር፣ በጣም መታመም ጀመር። ዋይ ደስ የሚለው ቶሎ ቆሜ ራሴን ማየት ስለምወድ ዋይ እኔ ስታካረኩ አሁን ቀንሰን ቀንሰን አራት ሰው ወይ አምስት ሰው። እኔ ካለውኝ አስር ዓመት ሀያ ዓመት አገለግለ ከሌለው ግን ምን ላደረግልን ይችላል። እዚህ መቶም ቁጭ ብሎ ለማውራት እኮ ትንሽ ስሜት አለው፣ ሁሉ ሕመም ሁሉ አለው። የሚገርማቸው እና የትም መንግስት መስሪያ ቤትም፣ የግል ቦታ፣ የትም ቦታ ላይ ያላቸው ሴቶችም ወንዶችም ራሳችሁን ውደዱ። ግድ የላቸው በቃ እስከምትሞቺ መሆን የለበትም ምንም ከልኩ ወደትም የሚያልፈው ነገር የለ። በቃ የሆነ ገንዘብ ትሰሪያለሽ። አንድ ሪሰርች ወጣ ዛሬ። ሪሰርቹ ምንድን ነው ሚለው ከሆነ መጠን በላይ ገንዘብ የሰው ደስታ ላይ ምንም የሚጨምረው ነገር የለም። በቃ ቤት ያስፈልጋል፣ መኪና ያስፈልጋል፣ መስሪያ ቦታ ያስፈልጋል። ከዛ መጠን በላይ ግን ለገንዘብ በዛ ደረጃ መንገብገብ ያንተ ደስታ ላይ ምንም የሚጨምረው ነገር ምንም። በቃ ትበላለህ፣ አይገርምህም። በቃ ቤት አለ ብዙ፣ አይገርምህም። ከሆነ መጠን በላይ ዝና ወደ ላይ እየከመሩ መሄድ እንጂ፣ ከሆነ መጠን በላይ ያንተ ደስታ ላይ ምንም ኮንትሪቢት የሚያደርገው ነገር ስለዚህ በተቻላችሁ መጠን ነጋዴዎችም ካላችሁ ለሊት ተቀን የምትሰሩ ሰዎች በቃ 24 ሰዓት የምትደግሙ ራሳችሁን የምታስጨንቁ ሰዎች ፕሊዝ በቃ ለጥጠው። ይሄ በ10 ዓመት ሀብታም መሆን አለብ ወይ በአምስት ዓመት የዛሬ ትውልድ በተለይ ይገርማ በአቋራጭ ሚሊዮን የምትሆኑበት በቃ ሰው ሁሉ ሌባ ሆኖ ሊሞት፣ ሰው ሁሉ አጭበርባሪ ሆኖ ሊሞት፣ ሰው ሁሉ ጉቦኛ ሰው በበረከት አላምናለ። በቃ ሰው በቃ በትንሽ በአቋራጭ ሀብታም እንደ ዛሬ ሆኖ ነገ ሆኖ ተነጎደ ሀብታም ሆነ ከዛስ። እንደውም መጽሐፈ ሲራክ ይላል እኮ በቶሎ በቶሎ የመጣች ገንዘብ በቃ ቶሎ ትጠፋለች። ገንዘብ ቀስ ብሎ ሲመጣ ጥሩ ፋውንዴሽን እንደተገነባ ጥሩ ፋውንዴሽን እንዳለው ህንፃ ነው። ጥሩ መሰረት እንዳለው ቤት ቀስ ብሎ ሲመጣ ወደ ህይወት እንጂ በአንዴ ጠዋ ብለ ወደላይ ከወጣ ብለው ብለ ወደታይት ደግሞ ተፈጥፈለ ዓለማችን ኢትዮጵያ ውስጥም ተመልክቱ በጣም የሆነ ሰዓት ላይ መነጋገሪያ ያለነሱ ሰው የለም የተባሉ ሰዎች ያልገጠማቸው አሉ። አሁን በዓለማችን በጣም መነጋገሪያ የሆኑ ሰዎች አብደዋልኩ በጣም ሞዴል ተብሎ የዓለም ቁጥር አንድ ሰባብሎ በጣም የሚገራሩ ሞዴል ተብሎ ራቁታቸውን የሚሄዱ ሰዎች እናውቃለን። አይምሯቸው ናቸው እና ይሄ ቀስ ብሎ ማደግ አሁን ይሄ መንከርፈፍ ይመስላል። አትደጉ አትስሩ አይደለም፣ ካረገላቸው ይሁን። ነገር ግን በአቋራጭ ሀብታም መሆን አለ። በቃ በአንድ አመት ሁለት አመት ብለህ አይምሮን አስጨንቀ ከዛን መቶ ዓመት ከዚህ በኋላ የምትኖረው ሰውዬ በስንት አመት ልትሞት ነው? በ35 አመት በአ ድክመተ ወሲብ ብልት አይሰራ፣ ሰውነት አይሰራ፣ አይን አይሰራ፣ ጆሮ አይሰራ ያዳምጡ ወገብ የለ ምን የለ። ስለዚህ አካላዊ ችግር ነው አንዱ ድክመተ ወሲብ በቂ ረፍታ ለማድረግ ኮሌስትሮል የአመጋገብ ችግር አካል ብቃት እንቅስቃሴ አለም ኦቨር ክብደት መጨመር፣ በጣም አደገኛ አደገኛ። አንዳንድ ሰው እኮ ቶሎ እራሱን እየመዘነም ባላንስ ያደርጋል። ሆዱ ተዘርግፎ ሰውነቱ ምናም ብሎ ወገቡሉ ደስ ተሰብሮ መሸከም እስከሚያቀተው ድረስ እና በተቻላችሁ መጠን አካላችሁን ጠብቁ እና በቂ ረፍት አድርጉ። ገንዘብ በቃ ረጅም ዓመት ተሰራለ እኔ እግዚአብሔር ነው የሚያውቀው አግኝቼ የማውቃለሁ ሰርቼ የማውቃለሁ። ለዛ ነው መሰለኝ ብዙም አይገርመኝ ሰርቼ ያውቃለሁ። እንዳይቆጨኝ በቃ ሰርቼ ያውቃ አሁን የማያውቅ የሌለው ምንም ኖሮት የማያውቅ ሰው ቢል ሶስት አራት መኪና ኖሮት የሚያውቅ ሰው ግን ሲያወራ ብዙም አይገርም። በአራት አቅጣጫ ብር አግኝተው የሚያውቅ ሰው ሲያወራ ብዙ አይገርም። የሌለው ሰው ሲሆን ሲያወራ ስለማያውቀ ትላለ ና ኖሮኛ ቃለ ሁሉንም አጥቼ ደግሞ አቃ ለዛ ነው በተደጋጋሚ በቃ የኖራቸውን ሳብ ሁለተኛው ደግሞ ስነ ልቦናዊ ችግር፣ ፍርሃት፣ ጭንቀት፣ በጣም ስትረስ፣ ኦቨርሎድ አይምሮ ላይ ማብዛት፣ መደንገጥ፣ በራስ አለመተማመን። ይሄ አካላዊ ችግር እንዳለ ሆሎ ስነ ልቦናዊ ችግር አይምሯችን ካለ ለምሳሌ ሚስት አንተ አታረካኝም አንድ ከስተመር ያለና በጣም ነው ያሳዘነኝ። ና አርባ አንድ አመቱ ነውና ሚስትየው ምን ትለዋለች፣ አንተ እኳ አታረካኝ ማለት አሁን ድግ በልቶ አይነሳም። እድሜ ልኩ እንዳይነሳ አርጋ ቁጭ አለች። እና ሴት ልጅ አልጋ ላይ ስለሳኩ በጣም ይቅርታ አልጋ ላይ የምታጀግነውም ሴት ነች፣ ዝብ የምታደረገውም ሴት ነች። ምን ማድረግ ትችላለች? አትሊስት አመጋገቡ የሆነ ነገር ማድረግ። በጣም ጎበዝ ጎበዝ ሴቶች ባሎቻቸው ድክመተ ወሲብ ገጥሟቸው አመጋገብ ላይ ያስተካክሎ ነገር አስተካክሎ ነገር አስተካክሎ ባሎቻቸውን አጀግ ጎበዝ ነው። ጠንክር አንዳንድ ወንድ ደግሞ አለ በጣም እንደ እንትን እያቃሰተ ምን እያለ ችግሩን ራሱ ላይ እያየ እንዴት ዝም ይላል? ህክምና እኮ የሚስተካከል ነው። በጣም የሚገራርሙ ሐኪሞች አሉ ኢትዮጵያ ውስጥ እራሱ። እኔ እንኳን የማውቃቸው ዶክተሮች አሉ፣ ያው ስራችን ስለሚገናኝ የምንናበብ እንዲህ አይነት ሰዎች አሉ፣ ምናምን ብለን የምንልክላቸው ሰዎች አሉ። ስለዚህ ድክመተ ወሲብ መታከም የሚችል አካላዊና ስነልቦና አይቸግር። መጀመሪያ ሌላው ቢያቅት ቢያቅት እንኳን ስነልቦና የሆነ ነገር ማከም ትችላለ። በቃ ትንሽ መረጋጋት፣ አለመፍራት፣ አለመጨነቅ፣ አለመደንገጥ፣ አለመወጣጠር ለምን ያ ነገር የመጣው አንዳንዱ ይሄ ሳይኮሎጂካል ፕሮብሌም ስለሆነ በጣም መጨናነቅ፣ ስነልቦናዊ ችግር ስለሆነ መፍራት፣ በጣም ስትረስ ማብራት፣ መደንገጥ፣ መቸኮል፣ አለመረጋጋት፣ ከራስ ጋር አለመሆን፣ ሜዲቴት አለማድረግ፣ በቂ እንቅልፍ አለመተኛት፣ አካል በቃት እንቅስቃሴ አለማድረግ ስፖርት እንኳን ኢትዮጵያ ውስጥ ስንት ሰው ነው የሚሰራው? ከዚህ ፊት ምንድን ያልኩች? ስፖርት የማይሰራ ሰው ቢ እንደ ገዳም ቢገባ እስፖርት ማይሰራ፣ ለምን ሴክስ የማድረግ ፍላጎቱ በጣም አናሳ ነው። ሁሉም ማለት አይደለም። በነገር እንደያለንበት ስቴት ኦፍ ማይንድ ሊያያል። ሁሉም ማለት አይደለም። ወንድ ልጅ ሆኖ ግን ስፖርት ካልሰራበት አሁን ላይሰማ ይችላል፣ ለወደፊት ግን ይሰማ እመነኝ። አሁን ባይሰማ ነገ ሳትወድ በግድ። እስፖርት ደግሞ መሰራት ያለበት ጤና ስታጣ፣ አሁን ነው መስራት ያለበ። አሁን ካልሰራ ነገ ብትሰራው ስኳሩ ከመጣ በኋላ ስፖርት ትሰራለክ። አሁን እኮ ነው መስራት ያለ። ሰውነትን መገንባት እኮ በነገራችን ላይ ከውድድር ጊዜና እንትን ጊዜ የትኛው ስፖርት የሚሰራው መቼ ነው? ሩሃጭ የሚሮጠው የሩጫ ቀን፣ ቦክሰኛ ስፖርት የሚሰራው የቦክሱ ቀን ነው? በቀድመክ ነው። በጣም እኔ ስንት የዛሬ ዘጠኝ ዓመት ነው አስራ አንድ ዓመት ነው የጀመርኩት። ዘጠኝ ዓመት፣ አስራ አንድ ዓመት እና ሁሉ ይሄው ስቲል ጊዜ ቢዝነቱን በጨመርኩት። በቃ በህይወት አንዱ አካል ነው ስፖርት። ብትችሉ ዋና ራሱ ዋኝ በቃ ሜዲቴት ራሱ ማድረግ ተለማመዱ። እንዴት ሰላም እንደሚሰጣቸው የሳምንቱን ጭንቀቶቻችሁ እንዴት እንደምታራቅ። ስፖርት ሰርተ ሰውነትን አልበው በቀዝቃዛ ሻወር ወስደ ጋቢ ለብሰ ትንሽ ደቂቃ ሜዲቴት ስታደርግ ነፍስ ገነት ደርሳ ነው ደመት። ያኔ ሴክስ ላይ አክቲቭ ስራዎች ላይ ምኖች ላይ በጣም የሚገርም አቅም አለ። አለበለዛስ አሁን ያለህን ነገር ጠብቀ ካልቀጠልከው ታጣዋለግ ነው። ድክመተ ወሲብ የገጠማቸው ሰዎች ትናንትና እንደኛ ጀግና ነበሩ፣ ጎበዞች ነበሩ። ዛሬ ላይ ከጊዜ በኋላ ቀድሞ የገነቡት ነገር ስለሌለ እየጠፋ መጣ። ስለዚህ ድክመተ ወሲብ ችግሩ የአካላዊ ችግርና ስነልቦ ነው። የችግር መፍትሄዎቹም ደግሞ ራስን ማረጋጋት፣ ራስን አለማስጨነቅ፣ በቂ ረፍት ማድረግ፣ ክብደት መቀነስ፣ ክብደቶችን መቀነስ፣ ውፍረት መቀነስ፣ በጣም ሩጫን መሮጥ፣ ስፖርት መስራት፣ ከዛ ሜዲቴት ማድረግ፣ ራስን አለማስጨነቅ፣ መጽሐፍ ማንበብ፣ ከዛ በኋላ መጸለይ እነዚህ ሰዎች ከዛን አመጋገብን ደግሞ ዘሪቨርስ ጤነኛ የሆነ ምግብ የተገኘውን ዘይቱን ምንሆነ ምን ማኳት ሳይሆን በቃ ምግብህን መምረጥ። ይሄን ግን ምላችሁ ድክመተ ወሲብ በሽታ በሽታው ብቻ ይመጣል። ያልመጣባችሁ ጤነኞች ራሱ ተጠንቀቁ። በጣም መጥፎ ነገር ማለት ለወንድ ልጅ በተለይ ለጠላታችሁ ማለመኝላችሁ መጥፎ ነገር ማለት ድክመተ ወሲብ አይምሮህን ስሜትህን ይጎዳል። በተለይ ደግሞ መታከም የማትፈልግ ሰው ከሆን ዶክተር ጋር ከሄደ ሁለት ሶስት ዶክተር መቼ ይኖረሃል። ዶክተር እንዲህ ነገር ገጠመኝ ምን ይሻል እኔ ጋር መንገድ ላይ ሲያዩ ረ ጸጊች ሰላም ነው ወይ? እን ባለቤቴ በጣም ሴክስ ምቶ ድምት ገርም ሴት ነች እና የሴክስ ፍላጎቴ አንሰዋል። በነገራችን እሱ አፉን አውጥቶ ተናገረኝ። የትኛውም ወንድ ላይ ያለ ችግር የትኛውም ወይ ከሶስት ሰው አንድ ሰው፣ እንግዲህ አሁን ጥናቱ ተቀይሮ ከሁለት ሰው አንድ ሰው ሊሆን ይችላል። ላለፉት አስር ዓመታት ምግቦቻችንም ጤናማ ስላልሆኑ ላለፉት አስር ዓመታት ወንድ ልጅ ሴክስ የማድረግ እንትኑ እየወረደ ነው። ይመጣ ክብደት ካለ ቀንስ፣ ውፍረት ካለ ቀንስ። ከዛ በተረፈ አቃል በቃት እንቅስቃሴ አድርግ። ከዛ በተረፈ ራስን አታስጨንቁ። ስ ሪላክስ ለማድረግ ከዛ ሚስት ከሆንሽ ደግሞ ብልትህ አይነሳም አታስደስተኝም፣ እንዲህ ነው። ተረጋግተህ አድርግ፣ የምትችለውን አድርግ። በቃ ተረጋግተህ ነገ በእሷ መምጣት የሚችል ዛሬ በአንተ የመጣ ነው። በማንም ሰው ደግሞ ያለው ስ ሪላክስ መጀመሪያ ተረጋጋ። ተረጋጋና በቃ ጥሩ ሜንታሊ። በቃ ድክመተ ወሲብ ሲባል እንደዚህ ሞራልን ከገደልከው እንዴት አድርገህ ልታደረግ ትችላለህ? መጀመሪያ ሜንታሊ ሬዲዮ ጀስት ሪላክስ ራስን አረጋጋት ታስጨነቀው አመጋገቢ ይስተካከላል። ብልትህም ሰውነትም የደም ዝውውር ወደ ብልት የሄደ ቤ ቁጥር ብልት በጣም ትልቅ የመሆን እድሉ ሰፊ ነው። ያኔም ተረጋግተህ ታረጋለህ። እስኪ ሰለቻት እስኪ ሰለችህ ታረጋለህ። ስለዚህ ያንን ለማድረግ ደግሞ ትንሽ ሜንታዊ መረጋጋት፣ አይምሮን አለመስጨነቅ፣ መፍራት፣ መደንገጥ፣ ውጥረት ካለ እነሱን ነገሮች መቀነስ የሚያሳስቡ ነገሮች ካሉ እነሱ ነገሮች መቀነስ። እነሱ ከነስክ በኋላ ሰውነትህንም ይሄ ሜንታልም፣ ኢሞሽናል በአይምሮም በሰውነትም በስሜትም ሶስቱን አንድ ላይ አዋህደ ከተረጋጋ በጣም የሚገርም የሴክስ ላይፍ ይኖራል ከሚስት ጋር እና ሞር ደግሞ ሌላውም፣ በሌላ ጊዜ በሰፊው ዶክተሮች ደግሞ አጠገባችሁ ካሉ አደራችሁ ነው፣ ተጠቀሙባቸው። አናገር፣ ምንም ችግር የለም ሴትም ከሆነች ወንድም ከሆነ አናገር፣ ምንም ሁሉም ዶክተሮች ያውቁታል። ወጣ ብላችሁ ብትሉ በነገራችን በጣም ብዙ እገዛ ታገኛላችሁ እና እኛ ጋም ከመጣችሁ መጠየቅ ትችላላችሁ። ዘወትር ማክሰኞ ነጻ ስልጠና ስላለ እዛ ላይ መጠየቅ ትችላላችሁ። እነዚህ ነገሮች ሞክሯቸውና ሌላ ጊዜ ደግሞ በጣም ዲቴሉን ይዤላችሁ መጣለሁ በጣም አመሰግናለሁ ጸጋ ሰፋ ነበርኩ ከመልሕቅ የትዳር ማማከርና ማሰልጠኛ ማዕከል ለዚህ ዩትዩብ ቻናል አዲስ የሆናቸው ፕሌይስ ባካችሁ ወደ መቶ ሺህ ጠጋ እናድርገው ሰብስክራይብ ያደረገችሁ ሰብስክራይብ አድርጉ ሰኔ አንድ የሚጀመር ስልጠና አለ ክፍለ ሀገር አዲስ አበባ ውጭ ሀገር ያላችሁ ድክመተ ወሲብ ላይ መከባበር ላይ መደማመጥ ላይ መተሳሰብ ላይ መተማመን ላይ ግልጽነት ላይ መዋደድ ላይ ቤተሰብ ጣልቃ ገብነት ባውንደሪ ላይ ብዙ ነገር ላይ ራሳችሁ ላይ መስራት የምትፈልጉ ካላችሁ የሰኔ አንዱ ስልጠና እንዳያመልጣችሁ። ጥቂት ቦታዎች ይቀሩናል። 0974 ላይ ደውሉ። ክፍለ ሀገርም አዲስ አበባም ውጭ ሀገርም ያላችሁ ቤታችሁ ሆናችሁ በኦንላይን ማንም ሳያያችሁ ነው ስልጠናውን የምትወሰዱት። እንዳያመልጣችሁ። ለበለጠ መረጃ 0974 ላይ ደውሉ። ስለ ፍቅር ህይወት ስለ ትዳር ህይወት በቂ እውቀት ማግኘት እፈልጋለሁ የምትሉ ካላችሁ የትዳር ሐኪም መጽሐፍን አንብቡ። በቅርብ አዲስ መጽሐፍ ይወጣል። ዘውትር ማክሰኞ ነፃ ስልጠና እንዳያመልጣችሁ። አመሰግናለሁ።